ሰራተኛዋ አዳይ ክፍል 38። ሰላም ጤና ይስጥልኝ፣ ወንድሞቼና የተከበራችሁ ብራን ሚዲያ ቤተሰቦች። ባለፈው ክፍል 37 ላይ ባርኮት ለአዳይ ፍቅሩን ገልጾላት ነበረ። ነገር ግን አዳይ የባርኮትን ፍቅር እንግዲህ እሺ ብላ አልመለሰችም ወይም አልተስማማችም ነበረ። ምክንያቱም ከዚህ በፊት የሚኖሩት የነበሩት እንደይት እና እንደ ወንድማሞች ነበረ፣ ተዋዶ ሲኖሩ የነበሩ ነገር ግን ደግሞ ያው ከባርኮት በኩል እንግዲህ ያው

አዳይን ይወዳታል። በጣም ነው የሚወዳት ዴቭ ማለት ነው። ስለዚህ ዴቭ ያው አዳይን በጣም ነው የሚወዳት፣ ያው ብዙ ጊዜ አዳይን ስጨቁናት ምንም ምንም ቢያደርጓት ከአዳይ ጎን ነው ያለው ዴቭ ማለት ነው። እና ሰራተኛ ልታገባ ነው ወይ ለምንድን ነው ምናምን ብሎ እንትን ስለዋትም አይመለከትም፣ ስለእኔ ህይወት አይመለከትም። ፍቅር ሶሪ አዳይን በጣም ይወዳታል ይላል ማለት ነው። እና በነገራችን ላይ ፍቅርን ደብን በጣም ነው የምትወደው። ፍቅርን ፍቅር ደብን በጣም ነው የምትወደው። እና በደብ ምክንያት አዳይን በጣም ታሰቃያለች። ምክንያቱም ፍቅር ደብን ስለምትወደው አዳይ ደግሞ ከዛ ቤት እንድትወጣ ደብ ትጠላት እንድትወጣ ትፈልጋለች ማለት ነው። ደብ ደግሞ በፍጹም አዳይ እንድትወጣ አይፈልግም። ፍቅር ምንም አለ እንኳን ደብ እንድትወደው ደብ አዳይን ነው እንጂ ምወዳት ፍቅር ነው ምወዳት። ብዙ ጊዜ እኛ ያው ብዙ ሰው ሊወደን ይችላል። ነገር ግን እኛ ካልወደደ እኛ በቃ ሀሳባችን ፍቅራችን ለአንድ ሰው አይናችን አንድ ሰው ላይ እንትን ከተጣለ በቃ ያንን ሰው እስከምናገኝ ድረስ ሌላ ሰው ምንም ነገር መስሎ አይታይም። እና በዚህ በፍቅር ህይወትም ላይ ያው ብዙ ጊዜ ወንዶችም ሆነ ሴቶችም የሚወዱትን ያው አንድ ሰው የወደደውን በቃ ያንን ለማግኘት ነው እንጂ ማንም በቃ ተራርጎ ቢወደው ምንም ብሎ በቃ አይሰማም። ያ መጀመሪያ አይኑ ይጣለበት እንዴት በፈቀደውን ለማግኘት ነው የሚጥረው እና እዚ ጋር አዳይ እንዴ እኔ ለአንተ አልሆንም ፍቅር ትወድሃለች ብላ ተነግሯለች። ብዙ ጊዜ ኖ አይቻልም፣ በፍፁም አይቻልም። ወንጅ ዜና ነሽ ማለት ነው ወደ እና በደግሞ ምክንያት ፍቅርና አዳይ በጣም ይጣላሉ። እጅግ በጣም ይጣላሉ። እና በዛ መሀል ደግሞ ያው በወንድማማች የቆዩት ባርኮት ደግሞ ለአዳይ ፍቅርን ገለጸላት። ነገር ግን ያው እሷ መታ ቤት ውስጥ ያ ፍቅረኛ ፍቅርን ገልጾልኛል ብላ ለማስቀናት ሷ ባደረገችው በተናገረችው ነገር ላይ ቤት ውስጥ ብጥብጥ ወጥተዋል ማለት ነው። እና ባርኮትም እንደተናገራት አይደለም አሁን ደግሞ ልቡ ያው ብዙም ከበፊቱ ሰራ ከበፊቱ ከፍቅረኛው ጋራ ለመኖር ነው ያሰበው። ምክንያቱም ዴቭ ከዴቭ ጋር መጣላት ስለማይፈልጉ ከበፊቱ ፍቅረኛው ጋራ መኖር ፈልጎ ነበር። እንግዲህ ይህንን እንግዲህ ያገኘው ምክሮት ይህንን ሀሳብን ይህንን ወስኖ ሳለ እንግዲህ ቤት ውስጥ ንዴቭ ባርኮት ዲያ ሰራተኛ አዳይን እንደሚወዳት ከሰሙ በኋላ በጣም ተረግሾ ዴቭ ባርኮት ጋር በጣም ነው ተጋጨ። ከዛ በኋላ በጣም ነው ተጋጨ። ከአዳኝ ጋር በጣም ተጋጭቷል። አንቺ ክፉ እያስመሰልች ነበረ፣ ቤትና ወንድማሞች ነው ብላችሁ ነበር፣ በሌላ ቀይራችሁ ሸወዳችሁኝ ብሎ በጣም የሚወዳትን አዳይን ራሱ ሰድሯት ነበር። ነገር ግን መጨረሻ ላይ ከቤት ለማውጣት ነበር ያሰቡት። እንግዲህ መጨረሻ ምን እንደሚሆን እናያለን ማለት ነው። ባርኮት ከዛ ቤት ጠቅልሎ ወደ ቀድሞ ፍቅረኛ ጋ ለመሄድ ወሰነ እና ደግሞ ዴቪን ደግሞ በቃ አክስቷ ጋር ለመሄድ ወሰነ ወስኖ ባለበት እንግዲህ ድራማ ዋልቋል በቀጣይ ምን እንደሚሆን እንግዲህ እንጠብቃለን ይገርማል በጣም አንዳንድ ጊዜ አስተማሪ ነው አንዳንድ ጊዜ ደግሞ ፈተና ነው እና ፍቅር ነገር እጅግ በጣም ይከብዳል አሁን ይህን ም ማስበው በቀ መሀል ላይ የምትገራ ማናት አዳይ ናት በቃ አዳይ አሁን ባልኮትም አሁን እሷን አይፈልጋትም ነገር ግን ደግሞ ከደብ ጋርም ደግሞ ተጣሉ። አሁን መሃል ላይ የምትቆና ወይም የምትጎዳ እሷ ናት። ከዚህ ግን አሁን ተስፋ ማለት ደብ እሷን ይወዳታል፣ ምናልባት እንደምንሆኑ ይግባባሉ። አሁን በጊዜው ግን አዳይ ትጎዳለች አስባለሁ እና ሶስቱም ተጣልተዋል። ሶስቱም አዳይ ደግሞ ባርጎት አሁን እንደማይፈልጋት አላወቀችም። በቃ ፍቅር እንደ በውስጡ ያለውን ለመሰላዚ ወዳታል። ነገር ግን ደግሞ ለባርኮቱ ለፔፕሲል ሊክዋት ነው። ፔፕሲል ሊክዋት ነው። ስለዚ ያው እሱ ባርኮ ሲተውለት፣ ዴብ ደግሞ አንድ ብሎ ግን ከዴብ ጋራ አዳይ ዴብን አስቀፍታለች። ነገር ግን እኔ እንጃ እንዴት ሆነን እንደሚቀጥሉ በቀጣይ ላይ እንገናኛለን። ቻናልን ሰብስክራይብ በማድረግ ቤተሰቡን መሰግናለን። መልካም ጊዜ